እስካት ፈላይ ቆይ እስካት ቆይ፣ ይጨርስና ሀሳቡን ይጨርስ። በዚሁ እኮ ሊዘጋው ነው ሀሳቡ ዝጋው፣ ከዘጋው ሚዝጋው ግን ሀሳቡን ይጨርስና፣ መጀመሪያ ስንነሳ ስለ ኢየሱስ እናውራ ስለሆነ የተባለው ርዕሱ ይገዛናል። በቃ ምንም ቢወራ ተጠቅልለን ኢየሱስ ጋ ነው ምንደርሰው። ስለዚህ ርዕስ ለተመልካቾች አድማጮች ሰምተዋል። ስለ ኢየሱስ ይወራ ብለን ነው የተነሳ ነው። ስለዚህ እዚህ የሚያደምጥ ሰዋለ ማለት ነው። ማን የገባት ራስን ተቆጣጠር። ይጨርስ፣ እኛ እናውራለን እንድላለን

አረ፣ ፈሌ ችግር የለውም። እሺ ሚውት ላድርግልህ። ዝም ብዬሽ እንጂ እየሰከስክ እያለፍክ ስለሆነ ነው ጌታዬ ሲባል፣ እሺ መልካም፣ ችግር የለውም ሌላም ስድብ ካላችሁ ስደሙ፣ ችግር የለውም። እኔ እዚህ ላይ ብላ የተቀመጥኩት ክፉ የሆኑ ነገሮችን ለመነጋገር አይደለም። ችግር የለውም። እስካት ችግር የለውም። ተሳደብ፣ እሺ፣ ቀጥሉ። ለማንኛውም ግን ከዚህ በኋላ ምን አደረኩኝ ፈሌ? ጌታ እየተሳደንኩኝ ወይ አትመጥም አለ። አይ ነው ፈሌ ያስከፈው ነገር ካለ ይቅርታ ነገር ካለ ይቅርታ። ግን እኔ ምንም አላልኩም። ሀሳቡን አትዝለል ልሆን

እኮ እስክጨርስ እንኳን አዳምጠኝ፣ አረ ፕሊስ። ወይ ዘለፋ አይደለም የምናገረው። ጨርስሽ፣ ሚዩት አድርግና ሌላ ሀሳብ ከገባችሁ ጀምሮ እኮ እንደዛ ነው የምትሉት ሁለታችሁ። ራሳችሁ ለመጨረሻ ጊዜ ምንም እንዳታስብ፣ ብራዘር እኔ ኦርቶዶክስ ትሪኒቲ ከማንም የበለጠ ማስረዳት የሚችል ሰው ነው። የእናንተን የክደት ትምህርት ደግሞ እዚህ ውስጥ ያለ ሰው ባጠቃላይ ምን ችግር አለው? ችግር የለውም። አንተ ልክ የሆነውን ትምህርትን አስተምረን ጌታን። እየሰማሁህ እኮ ነው። ቀጥል ወንድም ቀጥል

ኤርሚ ይቀርበእንዳልክም ስታሮ ወዳችሁ እና ኤኒታይም ጥያቄ ካላችሁ እኔ ቤት ኑና እናወራለን። እሺ፣ ቶሪ በጣም የጀመርከውን ማጨርሰው። ፈ እንዴ እንደዚህ ይደረጋል? ከራሱ ጀምሮ ኔቱ ምንም ማድረግ አይቻልም። ኤርሚ አንተ መሰማኝ ከሆነ ልንገርህ። ሰማኝ፣ ቆይ አሁን ስለ ትሪኒቲ ማለት ነው ያነሳው ሀሳብ ላይ የፕሮቴስታንትን እምነት ተቃውሞ ነው ያነሳው። ይሄኛው ነገር ልክ አይደለም አለ። ኦኬ ስለዚህ ልክ የሆነውን ፖይንት አንስቶ ጨርሶ ነው መውጣት ያለበት። ይሄን ጨርሰው። ዘለኸዋል አልኩት። ስማኝ ዘለኸዋል። ይሄንን ሀሳብ ጨርሰው አልኩኝ። አትታዘቡ ስካት ቋንዴ ሌላ አውራ። የእስካትን ሀሳብ ኮምፕሊትሊ ተረድቼዋለሁ። ለምንድነው የተረዳሁት? ኤድሚያስ አሁን ፈለገ አንተም ስንገባ ስለ ኢየሱስ ይወራ ነው መሀል ላይ አስቆሚያለሁ። ፈለገን አይደል አታውራ፣ ስለ ፕሮቴስታንት አይደል ፈለገ ስለ ፕሮቴስታንት በጣም ያጠናል። ስለ ኢየሱስ ቢያጠና ስለ ጴንጤ ያጠናል። የምሬ አይቆይ መሀል ላይ አስቁም። የዋለው ፈለገ ቢኖር ባይ ዶንኬር ባይዘው ነው ፈለገ የደመጣ ነ ኖ አይደለም እኮ ኤርሚ፣ ስለ ቤንጤ ነው ያወራው በብዛት ፕሮቴስታንት ፕሮቴስታንት እንዳልኳ። በቃ በቃሽ፣ ኤርሚ አስረዳን። ሽሱ ያነሳውን ሀሳብ ላስገዛለት፣ ስለመገዛት ስላለመስገዛት አ ይጨርሰው ኖስጣጣጣእኔ አዳምጠኝ፣ ኒውታርግና እስካት እኔም ኤርሚም ፈለገም እስካትም የተሰባሰብነው ስለ ኢየሱስ ለማውራት ነው። ስለ ኢየሱስ ሲባል ለወንድማችን ለፈለገ እድል ተሰጠው። ኤርሚ ከተሳሳት አስቁመኝ። ለወንድማችን ፈለገ እድል ተሰጠውና ፈለገ ወንድማችን ማቴዎስ 16፡16 አንስቶ ጀመረ አይደል? ኢየሱስ የእግዚአብሔር ልጅ ክርስቶስ እንደሆነ ጴጥሮስ መሰከረ ብሎ ጀመረና አሪፍ እየሄደ ነው ብዬ ሰፍ ብዬ ስለ ኢየሱስ አውርቶ ልጨርስ ነው ስል፣ ፕሮቴስታንት ፕሮቴስታንት ፕሮቴስታንት ፕሮቴስታንት ፕሮቴስታንት የፈለገ ነው እንዳልክ በቃ። ኤርሚ መልስና እንጨርስ እና ለፈለገ ደግሞ ስለ ጴንጤ ብዙ አትጥና። አሁን አንድ እውነተኛ ትምህርት ሲወራ፣ አሁን ለዚህ ነው ለጆሮአችሁ ማይመች ትምህርት ነው። ይሄን በቃ ሌላውን አሳብቶ የምትመልስ ከሆነ መልስ ኤርሚ፣ ካልሆነ ተው በቃ። የፈለገ ጥያቄ አሁን ላስገዛለት ይገዛል የሚለው ነው እሱ። የምትመልስ ከሆነ ቀጥል። ሌላው ሬማ ቆይ ቆይ ውጣና ጊዜ መፍጀት ነው ያለበዛማ ነው። ለአነሱ ሀሳብ ይጨርሳል። እስካት እንዴ፣ ለኤርሚማ ወንጌል ስበክለት እንዴ፣ ኢየሱስ እንገረው። ለምን ነው ትወጣው? እነሱማ ከጨረሱ እኛ ማውራት እንጀምራለን። በቃ ኤርሚ ጨርስ፣ ያነሳውን ሀሳብ ማለት ነው። አንተ ጨርሰውና እንስማ እና ሁለታችንም ከዘኛን ሀሳብ ደግሞ እናውራ። ምን ይመስላልሽ? በዚህ ጉዳይ በጣም ሚት እናድርግና እንስማ። በመጀመሪያ ደረጃ ወንጌል ስትሰማ እንደዚህ ናቸው ሀሳቡ ጋ ብቻ ግባ

ነው ። ለምን እነሱ የሚፈልጉትን ነገር ብቻ ነበር መስማት የሚፈልጉት?

እስካትን በስነስርዓት ውጣ በሉት። ከኤርሚ ጋር ለስካት ከኤርሚ ጋር ይውጣ ንገሩት። ከስካት ጋር ማውረ ፈልጋል። ምክንያቱም አሁን እስካት አልወጣም ከኤርሚ ቤት። አሁን ሲምፕል ኤክስፕላኔሽን ምንድነው? ፈለገ ፖለቲካሊ ሰራ ነው የመጣው። ለዛ ነው እስካት ሲያስቆመው የነበረው። እኔ በተቻለ መጠን ያስቆሚ ያለ እኔ ስለ ኢየሱስ አውራ ነው ያልኩት። ሰው ይታዘበዋል። እሱ ባይዘ እኔ ፈለገን አንድ ምክር ለፈለገ ጌታ፣ ላይቭ መግባታችን ካልቀረ እንደ ኦባክ ፈለገ ስለ ጴንጤ ባጠናው ልክ ስለ ኢየሱስ አጥና። ባለፈው ስለ ግብረ ሰዶም አጥነተ መጣ ዝም አልኩ። ሲዩዲም ግብረ ሰዶም እንትን፣ ግብረ ሰዶም እንትን፣ ግብረ ሰዶም አልኩ ለፈለፍክ። አታጥና ስለ ግብረ ሰዶም ፈለገ። ስለ ጴንጤ ብዙ አታጥና። ስለ ኢየሱስ አጥና። መዳን ያለው የዘላለም ህይወት ያለው ኢየሱስ ክርስቶስ ጋር ነው። ዛሬም መጥቶ ስለ ኢየሱስ አውራ፣ ስለ ኢየሱስ ስበከን አለው። በእውነት ስበከን ነው ያልነው አይደል። ስበከን ስለ ኢየሱስ ስለው፣ ሌላ ነገር አወራ። ትሪኒቲ ይላል እነሱ እንዲህ ለማለት ፈልገው እንደዚህ ይላል። እኔ ስለ ኢየሱስ አውራ ብትለኝ፣ ጌታን ጌታ ኢየሱስ ክርስቶስን መንፈስ ተሞልቶ ከሚለው ጀምሬ ነው የማውራው። ገብቶሃል። እና ፖለቲካል ሊሰራ ነው እንደለመደው የመጣው። ሪከርድ ይወዳሉ። ሃይማኖተኛ፣ በባህሪው እንደዛ ነው የሆነች ነገር ሪከርድ ምናምን አድርጎ ከዛ ለማሸማገግ ምናምን ነው ግን ወንጌል ወንጌል አይለኛ ነው። እኔ ብዙ ጉልበታም አውቃለው፣ ብዙ ጉልበተኛ አውቃለው። እንደ ወንጌል ግን ጉልበተኛ የለም። እንደ ወንጌል ጉልበተኛ በቃ የለም። ጌታ ኢየሱስ እኔ መሬ ነው የምላችሁ። እና ስለ ኢየሱስ እንዲወራ ነው የፈለግኩት። እኔ እሱ ስለ ኢየሱስ ካወራ ኤኒ ታይም ፈለገ መግባት ይችላል። ስካትና ስካትና፣ እኔ ስካትና አሁን ፈልጓል ለምንድ ነው ትልቅ ሰው ነው? ለምን ነው የምታስጨልለው? ያኛው በተለይ እድሜው በጣም ትልቅ ነው። ለምንድ ነው እስካት፣ በእናትህ ትልቅ ሰው እናክብር። ስማ ስማ፣ ደግሞ እስካት ስማ፣ እስካት ስማ። ፕሮቴስታንት ወንድሞቻችን እግዚአብሔር በማውቃው ክርስቶስ በማውቃው ተጋሪ ሁለት አይደለም። ቆይ እሺ፣ ተነጋግረን የገባ ነው። ስለምንድን ነው ስለ ኢየሱስ እናውራ ነው አይደለ? ስለ ኢየሱስ ነው እናወራ የተባለው። ስለ ኢየሱስ እናውራ ተብሎ ስለ ኢየሱስ እናውራ ተብሎ ስለ ኢየሱስ እናውራ ነው። አሁን እሱ ፖለቲካ ሊሸራ ነው የፈለገው። ያው ነገ ብዙ ነው ብቻ መልሰን እናስገባው ፈለገን በስነ ስርዓት እኔ ላውራው። በእናትህ ፈለገን እስካት በእግዚአብሔር ለፈለገን ይላል፣ ግን የቅድሙን ሀሳብ ይጨርሰው። ጌታ ለፕሮቴስታንት አውርቷል። ይሄ ሰውዬ አይሆን ፕሮቴስታንት ማውራት። በእናትህ ፈለገን ይፈልገዋል ሻ አስገባ አስገባ፣ የሚሉት አደርጋለሁ። በቃ ጌታ እግዚአብሔር ስት ጥያቄ ጠይቀው። ጌታ ብዙ ሰው ቁጭ ብሎ እየሰማ ስለሆነ መልስ መስጠት አለበት። እዛ ሀሳብ ላይ ወንጌል ነው የምንመሰክረው እስካት። እኛንም አይሰሙንም፣ መች ይሰሙናል? እንዳል ችግር የለውም የእነሱን ይጨርሱና ይጨርሱና። እኔማ ማወረው ብዛቱ እኮ ስለ ጌታ እድል ቢሰጠኝ እሱ እኮ ነው ችግሩ። እድል አይሰጡንም፣ ሲጀመር የሚሰማን የለም። ገባርለ እነሱ ጋር ሃይማኖተኛ ስለሆኑ ምንም ቦታ አይሰጡንም። ለዛ እኛ ግን ችግር የለውም ብለን ስለ ክራይስት የሚያወሩ ከሆነ ልባችንን ከፍተን ለመስማት ይገባል። ሌላ ሀሳብ አነሳ። ላነሳው ሀሳብ ደግሞ ግልጽ አድርገ ተናገራል ነው አሁን ሶሻል ሚዲያ አልጎሪዝም፣ አይ ቲንክ ምንድን ነው መሰለ ሶሻል ሚዲያ ላይ በጣም በጣም ከባድ ነው። እንደምታስበው አደለም ሃይማኖቱ አለም ያለው ብቸኛ አቅም ወንጌል የሚመሰክርን ሰው ማሸማቀቅ ብቻ ነው። ሌላ ጉልበት የለም። ሃይማኖት የመጨረሻ ትልቁ ጉልበቱ ወንጌል የሚመሰክርን ሰው ለማሸማቀቅ ማሸማቀቅ አለ መሞከር ሙከራ ነገር ያደርጋሉ። ሙከራ ግን አይች የአዳስ ሴት ነው። ግን ፈለገን ያበሳጭ እውነት ይ አቀማመጠህ በጣም ሆነ ሞገስ አለውና ሱፍ ለጥሽና መጣ ትቀለጭ አሁን ከዛ መጥተው እየሰደቡ ነው ኮሜንት ላይ ኔው ወንጌል ወንጌል አጭርና ግልጽ ነው። ወንጌል አጭርና ግልጽ ነው። ኢየሱስ ነው አለቅ እኔ የንትን መጽሐፍ እንዴት ጻፈው በ198 የተጻፈው ትርጉሙ እንደዚህ ሆኖ የዚህ እንግል የዚህ አግብ ከዛ ወጥቶ እንዲህ ብለው ጴንጤዎች እንዲያውርተው ፕሮቴስታንት ሉተር እንደዚህ ጀርመን ምናም እኔ አይመለከትም እኔ ስለ ኢየሱስ ስበከኝ ብዬ ነው የጠራሁት፣ የጋበዝኳቸውም፣ እድል የሰጠቸውም ከስንት ረዥም ከአመት ከምናም በኋላ ከሃይማኖተኛ ጋር ማውራት የፈለግኩት ስለ ኢየሱስ ነው። ሪሊ ኢየሱስ አለ ወይ የሚለውን ነገር እንዲነግሩኝ ነው እንጂ እኔ ሌላ ነገር የለኝም። ኔ ያው አይታላ ግን እንዳልክ እንዳየ ነው ስለ ክራይስት ሼር አድርጉን ብለናቸው ምንም ማውራት አልቻሉ። የተፈጠረውን ግጭት እያለ ፈለገን ለብቻ አስገባዋለሁ